ሰላም አለይኩም ወራህመቱላሂ ወበረካቱሁ ሀባቢ ሁላችንም ሰላም ብያለሁ። ሰላማችሁ ብዙ ይበልልኝ። ሀገራችን ኢትዮጵያን እየጎበኛችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ሰምታችሁ ናቸው። ሰሞኑን አካባቢያችን መካነ ሰላም በጥሩ ሁኔታ ላይ አይደለም የምትገኘው። በጦርነትም ብዙ ሰው አለቀ። በመኪና አደጋ ብዙ ሰው አለቀ። ደስ ዱዓ አድርጉልን፣ እንደው አላህ ሰላሙን እንዲመልስልን ዱዓ አድርጉልን ማለት ነው። እዚህም ዛሬ ረብሻ ተነሳ፣ ነገ ረብሻ ተነሳ፣ ህዝቡ ስጋት ላይ ነው ያለው ማለት ነው እና ሀብይ አንድ ነገር የምነግራችሁ ነገር እኔ እንደ እናንተ ውጭ ሀገር ሁኜ የምሰማው ነገር ሜዳ ላይ የሚለቀቀው ነገር እውነት ይመስለኝ ነበር ማለት ነው። ነገር ግን እዚህ ምድር ላይ ያለው ነገር እና በሜዳ የሚለቀቀው ነገር ወላሂ የተለያየ ነው። ስለዚህ እዚህ በቃ ህዝቡ ተጨንቆ፣ ህዝቡ እንደፈለገ መንቀሳቀስ አይችል ህዝቡ ስራውን እንደፈለገ መስራት አይችል በቃ ሰው በሀገሩ ላይ በስጋት ውስጥ ነው የሚኖረው ማለት ነው። ብዙ ስቃቄ አለ። ግን ሜዳ ላይ እንደምንሰማው እና እንደምናየው ደግሞ እኛ ልክ ቀላል ነገር መስለን ዝም ብለን ነንበር ብድግ እያለ የምናወራው ማለት ነው። ግን እዚህ ምድር ላይ ያለው ነገር በጣም ከባድ ነው። በቃ ጦርነት ሊነሳ ነው በተባለ ቁጥር ህዝቡ ተጨንቆ ከቤት መውጣት የለ በር ዘግቶ ምናምን ብዙ ጭንቀት አለው። ስራው መስራት የለ እና ሀባይ ቢስኪ እንደው ሁላችንም ዱዓ አድርጉ በቃ እንደው ከመናገር ዝም ብለን እንደው ዱዓ ማድረግ ነው የሚበልጠው። ወደ ፈጣሪ መጮር ነው የሚበልጠው ማለት ነው። እና ለሀገራችን ሰላም ሁላችንም ዱዓ እናድርግ። በጣም እየተጎዳ ያለው ህዝብ ነው። ህዝቡ በኑሮ ውድነት ተራቅቶ እያለ በቃ ተጨማሪ ሌላ ችግር ሲመጣበት ጦርነት ሲመጣበት ትልቅ ችግር ላይ ይወደቃለው ህዝብ ነው በቃ እናም ሀባቢ ሁላችሁም ለሀገራችሁ ሰላም ዱዓ አድርጉ በቃ ወደ አቅሙም ቅዋውም የፈጣሪ ነው የሰው ልጅ ምንም አቅም ምንም ቅዋ የለውም ማለት ነው ስለዛ ሀገራችንን አረጋግቶልን ሀገር ሰላም ሲሆን ነው ሁሉም ሰላም የሚሆነው ማለት ነው እና ሁላችሁም ለሀገራችሁ ሰላም ዱዓ አድርጉ በጣም በጣም ዱዓ አድርጉ